ማን ነው ያለበሰሽ ይህን ጥቁር ሸማ ለሞት ሙሽርነት አድርጎ እንዲስማማ? አስተያየትሽ ውስጥ ጥልፍ መልእክት አለ። ፈገግታሽ ገልጦ ነው እውነት የከደነ። ለምን ሻማው በራ አንቺ ጠፍተሽ ሳለ? የዞትር ጥያቄ በአንቺ መስዋዕትነት፣ ነፍስ ብርሃንሽ ነው እጣሽ ለቀጣይ የሚደርስ። ይህ አጭር ስነ ግጥም በገጣሚት ሜሮን ጌትነት ለቀነኒ አዱኛ የተጻፈ። አጭር ግጥም ነበር ሜሮን ጌትነት እንዲ ያለውን እጥር ምጥን ያለ ግጥም የጻፈችው ልቧ ቢነካ በዚች ብዙ በሚቀራት ተስፈኛ ልጅ ህልፈት የተሰማትን የልብ ሐዘን የገለጠችበት ሁኔታ ነበር። ሰላም ጠና ይስጥልን የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ የምኞታችን ነው። ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከቀነኒ አዱኛ እልፈት ጋር ተያይዞ ተጠርጥሮ በማረሚያ ቤት ቆይቶ የነበረው ድምፃዊ አንዷለም ጎሳ ከእስር ስለመፈታቱ ልነግራችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እናመሰግናለን። በ4060 የባንክ ብድር ማለትም 40 ፐርሰንቱን በሶስት ዓመት ከፍለው ቀሪውን እስከ 20 ዓመት እየኖሩበት የሚከፍሉትን ቤት በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ? በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሬ እስከ 20 ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ። የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዷለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት ከጀመረ ቀናት አልፈው ወራት ተቆጠሩ። መጋቢት አንድ ቀን 2017 ዓም ሌሊት 10 ሰዓት አካባቢ እጮኛው ጋር ከሚኖሩበት አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለእልፈቷ ምክንያት መሆኑን ፖሊስ በወቅቱ አስታውቆ ነበር። በማህበራዊ ሚዲያ በርካታ ተከታዮች ያሏት የቀነኒ አዱኛን ሞት ተከትሎ በርካቶች አዘናቸውን ከመግለጽ ባሻገር የሞት ምክንያቷ እንዲጣራ በብዙ ግፊትና ጫና ሲጠይቁ ሲጎተጉቱ መሰንበታቸው የአደባባይ ሚስጥር ሆኖ ሰንብቶ ነበረ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤቱ ውስጥ እየነበረው ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር አውሎ ምርመራ ሲያደርግበት ቆይቷል። በቀነኒ ሕልፈተ ሕይወት ልባቸው ያዘነ ቅስማቸው የተሰበረ ሁሉ ከፖሊስ የምርመራ ውጤት ለሞቷ ምክንያት የሆነውን ሰውና ምክንያቷን እናውቃለን በሚል ጉጉት በስፋት ተስፋ አድርገው ሲጠብቁ እንደነበር የአደባባይ ሚስጥር ነው። ሁሉም ያውቀው ነገር ነበር። ከዚህ በመለስም ቀነኒ የሞተች አካባቢ በሟች ቀነኒና በተጠርጣሪ አንዷለም ጎሳ መካከል ያለውን ግንኙነት እናውቃለን እያሉ ሁሉ ገሏታል፣ አልገደላትም በሚል በየማኅበራዊ ሚዲያው በቀጥታ ስርጭት እጅግ አሰልችና ጉንጫልፋ ክርክሮችን ሲያደርጉም ቆይተዋል። ወዲህ ደግሞ የቀነኒ ወላጆችም ቢሆኑ ወደ ሚዲያው ብቅ ብለው አደራቸውን የልጄን ደም አውጡልኝ ሲሉ የኢትዮጵያን ህዝብ ተማጽነው ነበር። ቀነኒ ነገርም በብዙ የከነከናቸው ሁሉ ቀን እየቆጠሩ ሰዓት እየጠበቁ የቀነኒን ችሎት ይታደሙ ያዙ። ጋዜጠኞችም እንዲሁ የእያንዳንዱን ቀን ችሎት ሲዘግቡ ከርመው በመጨረሻ አካባቢ የችሎት ውሎውን አዛብተው እየዘገቡ ነው በሚል ችሎቱ ለጋዜጠኞች ዝግ ሆኖ እንዲካሄድ ተወሰነ። የቀነኒን ጉዳይ በተመለከተ ለማጣራት ፖሊስ ተጨማሪ የምርመራ ቀናትን በመጠየቅ ፍርድ ቤቱም የፖሊስን ጥያቄዎች እየተቀበለ መጋቢት አንድ ቀን የጀመረው የችሎት ውሎ እንሆ ተንከባሎ ተንከባሎ ዛሬ ላይ ደረሰ። ዛሬ ማምሻውን ደግሞ ተጠርጣሪ የነበረውና ለወራት በስር የቆየው ድምፃዊ አንዷለም ጎሳ መለቀቁ ነው የተሰማው። እስከ ዛሬ በነበረው የችሎት ውሎ ለሞቷ መንስኤ ናቸው የተባሉትን ነገሮች በሙሉ ፖሊስ ሲመረምር መቆየቱም ይታወቃል። ከዚህ ቀደም ቀነኒ ዳያሪያዋ ላይ ብዙ ጊዜ ራሷን ለማጥፋት ትሞክር እንደነበር ተገልጾ እንደነበር ይታወቃል። ዳያሪያዋም የእርሷ መሆኑ አለመሆኑ እንዲመረመር በተሰጠ ትዕዛዝ መሰረት ተመርምሮ የዕለት ውሏን የምጽፍበት ዳሪዋ የራሷ መሆኑ ታውቋል። የአስክሬን ምርመራውንም በተመለከተ አስክሬኗ ላይ እንዲሁ ስለ መወርወሯ ምንም አይነት መረጃ እንዳልተገኘ መገለጹ ታውቋል። በመጨረሻም ችሎቱም ፍርድ ቤቱ አቃቤ ህግን ለምን ክስ እንዳልመሰረተ ጠይቆት ነበር። አቃቤ ህግ ተጠርጣሪው አርቲስት አንዱ አለም ጎሳ ላይ ክስ ሊመሰረት ይገባ የነበረው ባሳለፈው ሳምንት ቅዳሜ አሊያ ደግሞ በዚህ በያዝነው ሳምንት የመጀመሪያው ቀን ሰኞ እለት የነበረ ቢሆንም አቃቤ ህግ ክስ መመስረት በሚገባው የመጨረሻ ቀኖችም ላይ ያን ባለማድረጉ ምክንያት አርቲስት አንዷለም ጎሳ ለአንድም ቀን ቢሆን እላፊ ቀን በእስር ላይ ስለመቆየቱ ነው የተሰማው። በዚህም ፍርድ ቤቱ አቃቤ ህግ ክስ መመስረት እስከሚችልበት ቀነ ገደብ ድረስ ብቻ ነበር አርቲስት አንዷለም ጎሳ እስር ቤት መቆየት ያለበት። ለዚህም ነው ፍርድ ቤቱ አቃቤ ህግ ክስ መመስረት እስከሚችልበት ቀነ ገደብ ድረስ ብቻ ነበር አርቲስት አንዷለም ጎሳ እስር ቤት መቆየት ያለበት። ከዛ ክስ የመመስረቻ ቀኑ ካለፈ በኋላ ግን እስር ቤት መቆየቱ ህገወጥ እስር ነው በሚል ፍርድ ቤቱ አርቲስት አንዷለም ጎሳን ከጠዋቱ አምስት ሰዓት አካባቢ የዋስትና መብት በመስጠት በዋስ እንዲለቀቅ የወሰነ ቢሆንም በሰዓቱ አንዳንድ የስራ ኃላፊዎች ባለመኖራቸው ምክንያት ውሎውን እዛው ማረሚያ ቤት አድርጎ ማምሻውን አስፈላጊውን ፎርማሊቲ አሟልቶ መለቀቁ መለቀቁን የተሰማው የአንዱ ዓለም ጠበቃ ደግሞ ለመጨረሻ ጊዜ በዋለው ችሎት ለፍርድ ቤቱ ያቀረቡት አካልን ነጻ የማውጣት አቤቱታ ደግሞ እንዲህ ይነበባል። አመልካች አቶ አንዱ ዓለም ጎሳ መንገሻ በጠበቃቸው በአቶ ሊበን አብዲ አድራሻ አዲስ አበባ ለሚኩራ ክፍለ ከተማ ወረዳ ሶስት የቤት ቁጥር አዲስ አበባ ተጠሪዎች፣ አንደኛ በፍትህ ሚኒስቴር የጠቅላይ አቃቤ ህግ ዘርፍ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች በአቃቤ ህግ ዳይሬክቶሬት፣ ሁለተኛ የአዲስ አበባ ከተማ ፖሊስ ኮሚሽን በፍታቤ ርግ ስነ ስርዓት ቁጥር 177 ዝባር 2ና 223 መሰረት የቀረበ የማስረጃ ዝርዝር ይላል። የአመልካች ጠበቃና የአመልካች ቤተሰቦች ለአንደኛ ተጠርጣሪ በፍርድ ቤት ለክስ መመስረቻ የተሰጠውን ቀን ካበቃ በኋላ አንደኛ ተጠርጣሪ በአመልካች ላይ መደበኛ ክስ እንዲያቀርብ፣ ይህንን ማድረግ የማይችል ከሆነ ደግሞ አመልካችን ከሁለተኛ ተጠሪ ጋር በማነጋገር ከእስር እንዲለቀቁ ብናመለክትም ተጠሪዎች አመልካችን ለመልቀቅ ፈቃደኛ ባለመሆናቸውና ያለምንም የፍርድ ቤት ትዕዛዝ የጊዜ ቀጠሮ መዝገብ ከተዘጋ በኋላ አመልካችን አላግባብ ከህግ ውጭ ይዘው የሚገኙ በመሆኑ አመልካች አካሌ ነፃ ለማውጣት ይህንን አቤቱታ ለማቅረብ ተገድጃለሁ ይላል በጠበቃው በኩል። ቀጥል ደግሞ በሌላ አንቀጽ ደግሞ አመልካች የምጠይቀው ዳኝነት ይላሉ የአንዷለም ጎሳ ጠበቃ ሊበን አብዲ። ተጠሪዎች አመልካች አቶ አንዷለም ጎሳ መንገሻን ይዘው ቅርበው በምን የህግ አግባብ አመልካችን ይዘው በእስር እያቆዩት እንዳሉ እንዲያስረዱ ከተደረገ በኋላ አመልካች በፍታ ብሔር ህግ ስነ ስርዓት ህግ ቁጥር 179 እዝባር 2 መሰረት ከእስር እንዲለቀቅ ትእዛዝ እንዲሰጥልኝ። ተጠሪዎች አመልካችን ለወጪና ለኪሳራ እየዳረጉ በመሆኑ የወጪና ኪሳራ ዝርዝር የማቅረብ መብቴ እንዲጠበቅልኝ። አመልካች ያቀረብኩት አቤቱታ በእውነት የቀረበ መሆኑን በፍታቤር ህግ ስነስርዓት ቁጥር ዘጠና ሁለት መሰረት አረጋግጣለሁ ሲሉ የአንዱ ዓለም ጎሳ ጠበቃ አቶ ሊበን አብዲ ማመልከቻቸውን ለፍርድ ቤቱ አቅርበው ነበር። በ40/60 የባንክ ብድር ማለትም 40 ፐርሰንቱን በሶስት ዓመት ከፍለው ቀሪውን እስከ 20 ዓመት እየኖሩበት የሚከፍሉትን ቤት በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ። በተጨማሪም ለጥቂት ቀናት በተመረጡ ቤቶች ላይ በካሬ እስከ 20 ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ ከዚህ ጉዳይ ጋር ተያይዞ ለሰዓቱ የነበረን መረጃ ይንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።